ግፊትን ያለ መድኃኒት መከላከል ወይንም መቆጣጠር የሚቻልበት መንገዶች አሉ። የአብዛኛዎቹ የግፊት ታካሚዎቻችን ጥያቄ ነው። ዶክተር አሚር ሙሰማ አባል አለው የበወል ስፕሪንግስ መልቲ ስፔሻሊቲ ሴንተር ውስጥ የውስጥ ደዌ ስፔሻሊስት ነኝ። በጣም ብዙ ግፊት መከላከያ ወይንም መቆጣጠሪያ ተብለው የሚነገሩ አሉ። ተቀባይነት ባላቸው ሪሰርቾች እና ሳይንቲፊክ ኮሚኒቲው ላይ የተረጋገጡ የመከላከያ መንገዶች አሉ ስድስት ናቸው። የመጀመሪያው ጨው መቀነስ ነው። ጨው ውስጥ ያለው የሶዴ መጠን ሁለት ግራም በታች እንዲሆን ይመከራል። ያ ማለት በሙሉ ውጭ የጨው መጠኑ አምስት ግራም በታች እንዲሆን ማለት ነው። በትንሿ የሻይ ማንኪያ በቀን ውስጥ የሚወሰደው የአንድ ሻይ ማንኪያ ማለት ነው። ከጨው ጋር ተያይዞ ግን ሶዲየም መቀነስ እንደሚመከረው ሁሉ ፖታሽየም መጨመር ይመከራል። ስለዚህ ገበታ ጨው አይነቶች አሉ። ሶዲየም ሀያ አምስት ፐርሰንት፣ ፖታሽየም ሰባ አምስት ፐርሰንት ተደርገው የሚሸጡ እነዚህ ለግፊት መከላከል የተረጋገጠ በጣም ጠቀም እንዳላቸው። ሳይንቲፊክ ኮሚኒቲ ውስጥ ሜዲካል ኮሚኒቲ ውስጥ አክሰፕትድ የሆነ ሜዠር ነው። ሁለተኛው የአካል ብቃት እንቅስቃሴን መጨመር ነው። ለአንድ ሰው በሳምንት ውስጥ 150 ደቂቃ ኤሮቢክ ኤክሰርሳይዝ ይመከራል። ሞደሬት ኢንቴንሲቲ የሚባል መካከለኛ ኤሮቢክ ኤክሰርሳይዝ በቀን 30 ደቂቃ በሳምንት አምስት ቀን ይመከራል። ከፍተኛ ደግሞ ወይም ሃይ ኢንቴንሲቲ የሚባል ኤክሰርሳይዝ ከሆነ በሳምንት 75 ደቂቃ ይበቅላል። በሳምንት አምስት ቀን መስራት ሊፈልግ ይችላል፣ በቀን 30 ደቂቃ። ሁለቱን ቀናት ግን ክብደት ማንሳት፣ ዳይናሚክ ወይም አይሶሜትሪክ የሚባሉ የጂም እንቅስቃሴዎችንም ቢጨምር ተጨማሪ ጥቅም ያገኛል እንጂ ጉዳት የለውም። ሶስተኛው ክብደትን መቆጣጠር ነው። ጤናማና ቋሚ የሆነ የክብደት መጠን ማይ ከ20 እስከ 25 እንዲሆን ይመከራል። ክብደትን መቀነስ ለግፊት መቀነስ እንደሚጠቅም የተረጋገጠና ለሁሉም ግፊት ታካሚዎቻችን ምንመክረው ነው። አራተኛው የአልኮል መጠንን መቀነስ ወይንም ማቆም ነው። አልኮል መጠን በቀነሰ ቁጥር ግፊት መጋለጣችን ወይም ያለን የግፊት መጠን የቀነሰ እንደሚመጣ በሳይንስ የተረጋገጠ ነው። አምስተኛው ሲጋራ ነው። ሲጋራን ማቆም። በፍጹም ሲጋራ ከግፊት ጋር አይሄድም። ግፊት ያለባቸው ሰዎች ሲጋራ ያቆሙ ይመከራሉ። እነዚህን ያደረጉ ሰዎች የግፊት መጠናቸው ይቀንሳል፣ ያለ መድኃኒት ግፊታቸውን መቆጣጠር እንዲችሉ ያስችላቸዋል። ሌሎች ጥያቄዎች ካላችሁ ስለ ግፊት ማወቅ የምትፈልጉት ካለ ቻናላችንን እንድትከታተሉ እንጋብዛለን። ዌልስፕሪንግ ስፕሪንግ መንት ስፔሻሊቲ ሴንተር በአካል ምትመጡ ደግሞ የውስጥ ደዌ ስፔሻሊስት ሐኪሞቻችንን በአንድኛው ጥያቄ መጠየቅና መረዳት እንደምትችሉ ገለጸውታለሁ። አመሰግናለሁ።